ሰላም ሰላም የሀገሬ ልጆች እንዴት ናችሁ? የእልፍነሽ ዩቱብ ተመልካቾቼ እንዴት አላችሁ? ሰላማችሁ በያላችሁበት ይብዛ እና ቤቴን እየገባችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በመጻፍ አበረታቱኝ። ሰላም ሰላም ይል ውድ የሀገሬ ልጆች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ። የእልፍነሽ ዩትብ ተመልካቾቼ እንዲሁም ደግሞ በተለያየ ዓለም ዙሪያ ላይ ያላችሁ እናት የምትሆኑኝ ወንድም እህቶቼ የምትሆኑ አባት የምትሆኑኝ ሁሉ በያላችሁበት ሰላማችሁ ብዝት ይበል። ስለምታበረታቱኝ ደግሞ አዲስ ጀማሪ ከመሆኔ መንጻር እየገባችሁ ደግሞ ሰብስክራይብ ልታደረጉኝም ያላችሁ እያደረጋችሁኝም ያላችሁ ቤተሰብ እየሆነን ሁሉ እግዚአብሔር ያክብርልኝ እና አሁንም እየገባችሁ ሰብስክራይብ፣ ኮሜንት እና ሼር በማድረግ ላይክ በማድረግ ቪዲዮችን በማየት አበረታቱኝ። ውድ ሀገሬ ልጆች በእውነት ደግሞም እንደዚሁም እያበረታታችሁ ያላችሁ እየገባችሁ ቤቴን እየጎበኛችሁ ያላችሁላችሁንም ሁላችሁንም እግዚአብሔር ያክብርልኝ። አሁንም ደግሞ ብርታታችሁ አይለየኝ ምክንያቱም እናንተ ናችሁ የምታሳድጉኝ ማለት ነው። እርስ በራሳችን አብረን እንደምናድግ ቁም ነገር ያለ ስራ ሰርተን እንደምናኮራችሁ እንደማኮራችሁ ደግሞ አምናለሁ። እና እያበረታታችሁን ስላለ እናመሰግናለን። እናም ደግሞ ያው ቪዲዮ ደግሞ እየገባችሁ እስከ መጨረሻው ነው እያያችሁ ቢያንስ ረዘም ያለ ከሆነ ቢያንስ እስከ ግማሽ ደቂቃ ራሱ ማለት እስከ አንድ እስከ አምስት ደቂቃ እራሱ የምናይ ከሆነ እያየን ኮሜንት የምንጽፍ ከሆነ እንዲሁም ደግሞ ሰብስክራይብ የምናደርግ ከሆነ ሰብስክራይበራችን ሰብስክራይባችን አይነሳም ማለት ነው። ስለዚህ እየገባን ዝም ብለን እንድሮተን ብቻ ገብተንን ማድረግ የለብንም ስንገባ እስከ መጨረሻው ወይም ከቻልን እስከ መጨረሻው፣ ካልቻልም ደግሞ እስከ ግማሽ ያህል እንኳን ገብተን እያየን ሳያሳየን እርስ በራሳችን ቤተሰብ እንሁን እንደግ፣ አብረን እንደግ። ያላደኩትንም እህታችሁን የስደት እህታችሁን ደግሞ አበረታቱኝ። እኔም ደግሞ እንደዚሁም ቪዲዮችን እያየው ሰብስክራይብ፣ ላይክ፣ ኮሜንት እየጻፍኩ አበረታታችኋለሁ። ውዶቼ በዓለም ዙሪያ ያላችሁ እት ወንድሞች ሁላችሁንም እግዚአብሔር ይጠብቃችሁ እና እንደምታበረታቱኝ ደግሞ አምናለሁ። ያው አብረን እናድጋለን፣ አብረን ተያይዘን ቤተሰብነታችንን እንቀጥላለን ብዬ አምናለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ዶቼ ሰላማችሁ በያላችሁበት ስፍራ ብዝት ብሎ ደግሞ እንደገና በሌላ ቪዲዮ እንደምንገናኝ እንዲሁም ደግሞ በላይቭም ደግሞ ረቱ